ቲኬት ማለት ነው። ማንኛውም ቲኬት፣ የአየር ይሁን የባስ ይሁን የቲያትር አንድ ቦታ መግቢያ፣ ማንኛውም ቲኬት ተዝክራ ይባላል። የአየር ቲኬት ለብቻው ግን ተዝኪረት ሰፈር ተብሎ ይጠራል። ተዝኪረት ሰፈር የአየር ቲኬት ማለት ነው። ሰፈር ማለት መሳፈር ማለት ነው። ሙሳፍር ተሳፋሪ፣ ሙሳፍሪን

ለመክፈት እፈልጋለሁ ማለት ነው። አበጋ እፈልጋለሁ አፍታህ ለመክፈት ሂሳብ ሂሳብ ይባላል። ፊ ውስጥ አልባንክ ወይም ባንክ ነው። ሂሳብ في البنك ማለት የባንክ ቤት ሂሳብ ማለት ነው። ይህ እንግዲህ ስለ ባንክ ቤት ቡክ ለጠየቃችሁኝ መልስ ነው። የባንክ ቤት ሂሳብ ስንከፍት የሚሰጠን ካርድ አለ። ይሄ ካርድ ዴቢት ካርድ ይባላል። በአረብኛ ቤጣቀት ከስም ተብሎ የሚጠራ ነው። ይህንን ካርድ በመጠቀም ከሂሳባችን ገንዘብ ማስወጣት፣ ማስገባት፣ ከአንድ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ እቃዎችንና አገልግሎቶችንም ለመግዛት ልንጠቀመው እንችላለን። ይህንን ካርድ ይህ ካርድ በቀጥታ ከባንክ ሂሳባችን ጋር የተያያዘ ስለሆነ ወጪ በወጣን ቁጥር ባንኩ የገንዘቡን መጠን ከሂሳባችን ወዲያውኑ ይቆርጣል። ቋሚ የባንክ ሂሳብ ቢኖረንም ባይኖረንም ባንኮች የሚሰጡን ሌላ ካርድ አለ። ይህ ካርድ ክሬዲት ካርድ ተብሎ ይጠራል። በአረብኛ ቢጣቃት ኢዕቲማን ተብሎ የሚጠራ ነው። ይህንን ካርድ እቃ ወይም አገልግሎቶች ለመግዛት እንጠቀመዋለን። ክሬዲት ካርድ በመጠቀም ያወጣነውን አጠቃላይ ወጪ ለባንኩ ሳናዘገይ በየወሩ መክፈል አለብን። ይሄ እንግዲህ ባንኩ የሚሰጠን እንደ ብድር ያለ ነገር ነው ማለት ነው። ካልከፈልን ወይንም ክፍያውን ካዘገየን ባንኩ ተጨማሪ ወለድ ያስብብናል። ባንኮች የሚሰጡን ሌሎች የተለያዩ ተመሳሳይ አገልግሎቶች ያላቸው ካርዶችም አሉ፣ ግን ለዛሬው እነዚህ ሁለቱ ይበቋቸዋል። ደፍተር ሽካት የሚባለው የቼክ ደፍተር ነው። እንደ ደፍተር ስለሆነ ደፍተር ይሉታል። ደፍተር በአረብኛም በአማርኛም አንድ አይነት ነው። አንድ ሰው ጠይቆኛል፣ ስለ ብሬስ። ብሬስ በአረብኛ ተቅዊም አስናን ይባላል። ተቅዊም ማለት ማስተካከል ማለት ነው። ጥርሶቹን አስተካክለው ሲያቆሟቸው ተቅዊም ተብሎ ይጠራል። አስናን ጥርሶች ማለት ነው። ሰዋ ሰዋ ምንድን ነው ብሎ የጠየቀኝ ሰው አለ። ሰዋ ሰዋ ማለት አንድ ላይ ወይም አንድ አይነት ማለት ነው። ለምሳሌ አና ወአንተ ንሩሕ እሱግ ሰዋ ሰዋ አና ወአንተ ንሩሕ እሱግ ሰዋ ሰዋ ስንል እኔ እና አንተ አንድ ላይ ገበያ እንሄዳለን ወይም እንሄድ ማለት ነው። አና እኔ፣ ወእና አንተ አንተ ነው፣ ንሩሕ እንሄዳለን፣ እሱግ ወይም ሱግ ገበያ ማለት ነው። ብርድ ልብስ ምን ተብሎ ይጠራል ባአረብኛ በላችሁ ለጠየቃችሁ የተለያዩ ብርድ ልብሶች አሉ። ይህ በስዕሉ ላይ የምታዩት በጣንያ ይባላል። አንዳንድ አካባቢዎች ኩምቡል ብለውም የሚጠሩት አለ። ብዙ ብርድ ልብሶች በጣንያት ወይም በጣጢን ይባላሉ። ኩምቡል ለማለት ከፈለግን ደግሞ ብዙ ኩምቡሎች ከናብል ተብለው ነው የሚጠሩት። መፍረሽ የሚባለው ደግሞ አለ። እንደ ዱቬ ነው። ስዕሉ ላይ ያለውን ይመስላል መፍረሽ ይባላል። ይሄ ጠግም ማለት ኮምፕሊት የሆነ ነገር ማለት ነው። ለምሳሌ የአልጋ ልብስ፣ አንሶላ፣ የትራስ ልብስ እነዚህን ሁሉ አጠቃለ አንድ ላይ ጠግም ተብሎ ይጠራል። በአማርኛ ምን እንደሚባል ላገኘው አልቻልኩኝም። የምታውቁ ካላችሁ ንገሩኝ። የድስቶችም ሊኖሩ ይችላል የእቃዎችም ጠግም ሊኖር ይችላል። ለምሳሌ ዝርግ ሰሃን፣ ከዛ ጎድጓዳ ሰሃን፣ ከዛ ጭልፋ፣ ከዛ ማንኪያ፣ ሹኪያ፣ ብርጭቆ፣ ሲኒዎች በአንድ አይነት ተሰርተው ሲቀርቡ ጠግም ተብለው ይጠራሉ። መኸዳ፣ መኸዳ ትራስ ማለት ነው። መርተባ፣ መርተባ ፍራሽ ነው። በአንዳንድ አካባቢዎች ፍራሽ ብለው የሚጠሩትም አሉ። ሊሓፍ ሊሓፍ አንሶላ ነው። አንዳንድ አካባቢዎች ደግሞ ሸርሸፍ ብለው ይጠር ይጠሩታል ሸርሸፍ። ሲታራ ሲታራ መጋረጃ። ቁማሽ ቁማሽ ጨርቅ ማለት ነው። ብዙ ጨርቆች አቅምሻ ተብለው ይጠራሉ። አቅምሻ በር ላይ የምናደርገው የእግር መጥረጊያ ደዓሳ ይባላል። ደዓሳ ልብሶች በጠቅላላ መላብስ ይባላሉ። መላብስ ሱልፋ፣ ሱልፋ ብድር ማለት ነው። ለምሳሌ ሰልፊኒ ፍሉስ፣ ሰልፊኒ ፍሉስ ስንል ገንዘብ አበድሪኝ ማለታችን ነው። ሰልፊኒ አበድሪኝ የምንበድረው ከወንድ ከሆነ ሰልፍኒ እንላለን። ፍሉስ ማለት ገንዘብ ማለት ነው። ተጨማሪ ምሳሌ፣ ሰልፊኒ ፍሉስ በረጅዕሊክ አወልማ አስተለም አራትብ። ሰልፊኒ ፍሉስ በረጅዕሊክ አወል ማ አስተለም አራትብ ገንዘብ አበድሪኝ ደሞዝ ገና እንደተቀበልኩኝ ወዲያውኑ እመልስልሻለሁ ማለት ነው። ሰልፊኒ አበድሪኝ፣ ለወንድ ሰልፍኒ እንላለን። ፍሉስ ገንዘብ፣ በረጅዕ እመልሳለሁ፣ በረጅዕ ልክ እመልስልሻለሁ። ወንድ ከሆነ በረጅዕ ለክ እንለዋለን። አወል ማ አስተልም ማለት ገና እንደተቀበልኩ እንደ ተቀበልኩ ወዲያውኑ ማለት ነው። እራትብ ወይም ራትብ ደሞዝ ማለት ነው። ሰልፊኒ አበድሪኝ፣ ሰልፍኒ አበድረኝ፣ ሰልፉኒ አበድሩኝ። ቀርድ ቀርድ ብድር ማለት ነው። ግን ይሄኛው ከሱልፋ ለየት ይላል። ቀርድ የሚባለው ከባንክ ቤት የምንወስደው

ወይም እትፈሉ የሚለውን ቃል እንሰማለን። አሁን የዚህን ቃል ቀጥተኛ ትርጉም ለማወቅ አልቻልኩኝም። ምን እንደሆነ አውቃለሁኝ ግን ልተረጉሙ አልቻልኩኝም። በምሳሌ ላስረዳቸው። መጀመሪያ ግን እትፈል ማለት ለወንድ ነው፣ እትፈሊ ማለት ለሴት ነው፣ እትፈሉ ማለት ለብዙ ሰዎች ነው፣ ማለት ከአንድ በላይ ለሆኑ ሰዎች እትፈደሉ እንላለን። አሁን ምሳሌዎቹ እንንገራችሁ። ሰው ከውጭ ሲመጣ አይተን በሩን ስንከፍት ሴት ከሆነች እትፈደሊ እንላታለን። ግቢ እንደማለት ነው፣ ግን በቀጥታ ግቢ ማለትም አይደለም። እትፈደሊ እትሁሊ ማለት እንችላለን። እትፈደሊ እትሁሊ ይኸው ግቢ እንደማለት ነው። እትሁሊ ማለት ቀጥታ ትርጉሙ ግቢ ማለት ነው፣ ግን እትፈደሊን ስንጨምርበት በትህትና በአክብሮት መናገራችን ነው። አንድ ነገር ለሰው ስናቀብል ስንሰጥ ሻይ ሊሆን ይችላል ውሃ ሊሆን ይችላል እትፈደል እሽረብ እንላለን። እሽረብ ማለት ጠጣ ማለት ነው። ግን እትፈደል ሲጨምርበት እትፈደል እሽረብ ስንል አክብረ ነው፣ በትህትና እንዲጠጣ እየጠየቅ ነው ነው ማለት ነው። እንኪ ውሰጄ ለማለትም እትፈደሊ ማለት እንችላለን። ትፈሊ ማለት ቀጥታ ትርጉሙ ውሰጂ ማለት ነው። ዝም ብለን ውሰጂ ከማለት በትህትና በአክብሮት ትፈሊ እንላለን። ወንድ ከሆነ ትፈል ይባላል። ብዙ ሰዎች ከሆኑ ትፈሉ ምንለው። ለመግባት ትፈልገው እንደሆነ ትፈሉ፣ ትሉ እንላለን። እትሉ ማለት ቀጥታ ትርጉሙ ግቡ ማለት ነው። ሼኻ ማለት በአማርኛ ብለው ይጠይቀ ሰው አለ። ይህንን ቃል ለማስረዳት ትንሽ ወደኋላ ኋላ መለስ ስላለሁኝ ቃሉ የሚመጣው ሼክ ከሚለው ቃል ነው። ሼክ ማለት ደግሞ የአንድ ሀገር መሪ፣ በተለይ የአረብ ሀገሮች፣ የተወሰኑ የአረብ ሀገሮች፣ ሁሉም ሳይሆኑ ማለት ነው። የዛ ሀገር መሪዎች ሼክ ተብለው ይጠራሉ። ብዙ ከሆኑ ሽዩህ ወይም መሻይክ ይባላሉ። ይህ አንድ ነው። ሌላኛው ደግሞ የጎሳ መሪዎች ሼክ ተብለው ይጠራሉ። ሴት ከሆነች ሼኻ ትባላለች። ይሄንን ከዘረዘርኩ በኋላ ወደ ጥያቄው ልመለስ። አንዳንድ ሰዎች ሴት ልጆቻቸውን ሼኻ ብለውም ይጠሯቸዋል። እኛ ለምሳሌ ንግስት ብለን እንደምንጠራ ልጅቷ ንግስት አይደለችም፣ ግን ንግስት ብለን እንጠራታለን። ይሄም እንግዲህ እንደዛው አይነት ማለት ነው። አንዳንዴ ደግሞ በንግግር መካከል አንዱ መቶ ላይ አሼኻ ይለናል እንዲህ ማለት አይ አይሆንም አንቺዬ እንደ ማለት ነው። በጣም ያደነጋግራል፣ ግን እንደዚህ ነው ስሜቱ ወይም አባባሉ ማለት ነው። አንድ ሰው መቶ ያሼኻ ካለን እንትና እንደማለት ማለት አይነት ነው በቀጥታ ባይሆንም እንደዛ እንደማለት ነው። እንግዲህ ይቅርታ ይህን ያህል ነው እንግዲህ ለማስረዳት የቻልኩት። ቀጥተኛ ትርጉም የለውም። ከገባችሁ በጣም ጥሩ፣ ካልገባችሁ ደግሞ በሚቀጥለው በተጨማሪ ለማስረዳት እሞክራለሁ። ይህ ጥያቄ ደግሞ የሳውዲ ቢሆንም እየጠቀመኝ ነው። እኔ ቤሩት ነኝ እና የለችም ለማለት ተደውሎ ነበር ለማለት ንገሪኝ ይላል። በሳኡዲ የለችም ለማለት ሙሽ መውጁዳ እንላለን። ሙሽ መውጁዳ። አለች ለማለት መውጁዳ እንላለን። ወንድ ከሆነ ሙሽ መውጁድ። አለ ለማለት መውጁድ እንላለን። ተደውሎ ነበር ለማለት ለምሳሌ የደወለችው ሴት ከሆነች ደገት ወይንም እተሰለት እንላለን።

ወንድ ሆኖ የደወለችው ሴት ከሆነች ደገት አሌክ ወይንም እተሰለት አሌክ እንላለን። ከጠራነው ፈጥኖ ደራሽ፣ ከጠየቅነው መላሽ፣ ከፈለግነው ነው የሚገኝ። ወደሱ ስንሄድ ቀስ ብለን ዝግ ብለን ስንሄድ ወደኛ የሚሮጥ ስንረሳው የሚያስታውሰን፣ እርግፍ አድርገን ስንተወው በጭራሽ የማይለየን፣ ስንናገር የሚያዳምጥ፣ ዝም ስንል የሚመክር፣ ስንሄድ የሚከተል፣ ስንቀመጥ አብሮን የሚሆን፣ ስናለቅስ እንባችንን የሚያብስ፣ ብቻችንን ስንሆን ልባችንን በተስፋ የሚሞላ፣ ስንፍና ሲይዘን አይዞሽ፣ አይዞ እያለ የሚያበረታታን፣ ስንጎብዝ ብራቮ እያለ የሚያጨበጭብልን ማንም ሳይሆን ፈጣሪያችን ብቻ ነው። ያለ ምንም ምንም ቅድመ ሁኔታ ያለ ገደብ የሚወደን አስቦ ወዶ አሳምሮ አብልጦ የፈጠረን ደጋፊያችን፣ ይህ አይሆንም በዚህ ይሻላል የሚል እረኛችን፣ ፈጣሪያችን ብቻ ነው። ምንም ነገር ሲያስፈልገን ለሱ የምንነግረው እሱ አይ ስንት ጊዜ ንግረሽ ስንት ጊዜ ነግር አልነበረ አይለንም። እሱ በሰራነው ስራ አይፈርድብንም። እሱ ገበና ደባቂ ነው። እንደ ሌሎች ከኛ የሰማነውን ጉዳይ ገና ዞር ሳንል ለሌሎች ወስዶ አያጋልጠንም። ፈጣሪያችን ታማኝ ጓደኛ ነው። አጥብቅን እንያዘው። ብንሳሳት እንኳን ግድ የለም፣ ወደ እሱ እንመለስ። እሱ ይቅር ባይ ነው። የዛሬው ትምህርታችን በዚህ ላይ ያልቃል። ዱዐ ያደረጋችሁልኝ፣ ጸሎት ያደረጋችሁልኝ ሁላችሁም ሁላችሁም በያላችሁበት ተባረኩ። እኔም እዚህ ባለሁበት ዱዐ ጸሎት አድርግላችኋለሁ። ወዳችኋለሁ። ባይ ባይ